ሰላም፣ እንዴት ናችሁ? ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ለክርስትና ሃይማኖት ተከታዮች በአጠቃላይ እንኳን አደረሳችሁ። ያው ሰሞኑን የፋሲካ በዓል ነው። ዛሬ ደግሞ ስግደት ነው። እንግዲህ የኦርቶዶክስ እምነት ተከታዮች በአጠቃላይ ዛሬ ስግደት ላይ ናቸው። ያው ክርስቶስ የተሰቀለበት ወቅት ነው አደል ብለን የምናከብረው። እንግዲህ ስለኛ ኃጢአት ስለኛ በደል ህይወቱን ሰጥቶ እኛን አዳነን። ያው የይቅርታ ልብ ይኑረን ነው ምለው በዚህ አጋጣሚ። እግዚአብሔር ጋር ነው ያስታረቀን ኢየሱስ ክርስቶስ በአዳም በኩል ወደ እኛ የመጣውን ኃጢአት ሊሽር ያው እግዚአብሔር አባታችን ሳይሰስት አንድያ ልጁን ወደ ምድር ነው የላከልን። ያንን የይቅርታ ስርየት አግኝተናል በልጁ በኩል። አሁንም እኛ እንግዲህ ያንን ይቅርታውን አውቀን እኛም ይቅር እንድንባባል እግዚአብሔር ይርዳን። ሁልጊዜ ነው እንግዲህ፣ ዛሬ ብቻ አይደለም የክርስቶስን ስቅለት በዚህ አጋጣሚ ማሰብ ያለብን። በዚህ አጋጣሚ ባወራው ማለት ነው በአመት አንዴ ብቻ አይደለም የኢየሱስን ሞት ማሰብ ያለብን ሁልጊዜም በህይወታችን በሚፈጠሩ ነገሮች ሁሉ እግዚአብሔር የኔን ብዙ ከልክ ያለፈ ኃጢአቴን ትቶልኛል እኔም ደግሞ ሰዎች ሲበድሉኝ መተው አለብኝ ሁልጊዜ ወደ አእምሯችን መምጣት ያለበት ይሄ ነው ሰው ባስቀየምን ጊዜ ሰው ባሳዘነን ጊዜ እንጎዳለን በእርግጥ አንጎዳም አይደለም በጣም ልባችን ያዝናል፣ እንጎዳለን፣ ስብርብር እንላለን። ሰዎች ሲጎዱን የምንጎዳበት መንገዶች ደግሞ እየተለያየ ነው። ግን በዛ ወቅት ስንቱ ደግሞ በደላችንን እኛም እግዚአብሔርን እንበድለዋለን አ በተለያየ አቅጣጫ የምንበድልበት መንገዶች ነው የሁላችን የሚለያየው እና ያንን ሁሉ ኃጢአታችንን ትቶልን በህይወት እንድንኖር እየፈቀደልን ብዙ ብዙ ብዙ ኖረን ብዙ ነገር እንድናያደረገን ያደረገን መሀሪ የሆነውን እግዚአብሔርን አይተን ይቅር ማለት አለብን። ምክንያቱም ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ስለኛ ኃጢአት ነው ራሱን የሰዋው። ደማችንን በሱ በኢየሱስ ደም ነው የተሸፈነው። ደማችንን ንጹሕ ያለ ነው ማለት ነው። ስለዚህ የይቅርታ ጊዜ ይሁንልን ነምነው ሁላችንም ባዘንበት ነገር ስናዝም በጣም ከባድ ነው፣ ይገባኛል። እኔም አዝኜ ስለማቅ፣ እኔም ተበድዬ ስለማቅ፣ ብዙ መንገዶችን ስላለፍኩኝ ይከብዳል። ግን እግዚአብሔር ለሁላችንም የይቅርታ ልብ ይስጠን፣ ኃጢአታችንንም ይቅርብ። ያለን ነው የምንለው። ወደ ጉዳይ ከመሄድ በፊት ይችል ልበል ብዬ ነው። ዛሬም ያው በመጣ የተለያየ ነገሮች ዩቱቦች ላይ እናያለን። በዛሬ ጊዜ ረብሻ ነው። በዚህ ሰዓት ግን እያየነው የምናያቸው ዩቱበሮች በአጠቃላይ ይህን ጊዜ ቢያንስ በብዛት የኦርቶዶክስ እምነት ተከታይ ልጆች ናቸው ወይም ሰዎች ናቸው። ይህንን ጊዜ በሰላም የቅርታ ልብ ሰው ሁሉ እንዲኖረው የሆነ ትምህርት ቢያስተምሩ ደስ ይለኝ ነበር። የቅርታ ልብ ቢኖራቸው፣ እርስ በርስ የተጋጩ እዛ ውስጥ የተጋጩ ሰዎች ይኖራሉ አደል፣ ቢታረቁ ደስ ቢላቸው አንደኛውና አንደኛው ቢታረቁ ለምሳሌ እኔ በጣም ከማዝ ነው። እኔ በል እነሱ ሳይሆን እነሱ እንዳንዳቸው የራሳቸው መላክቲን ማነው የራሳቸው ምክንያት ሊኖራቸው ይችላል። አሚን ይቅርታ፣ የራሳቸው ምክንያት ሊኖራቸው ይችላል፣ የተጋጩበት። ለምሳሌ አሁን አላዛርና እና ሄሉ በፊት አብረው ይሰሩ ነበር አይደል? ይህ ምንም ምክንያት ይኖራቸዋል። አቅም ግን ተለያይተዋል። እሺ በሰላም መለያየታቸው ጥሩ ነው፣ ግን እንዲሁ አላደል ይቅርታ ተባብለው እንደ ወንድምና እንደ እህት በሩቁ ሀይብ ይባባሉ፣ ደስ ይለኛል። በደል መቁጠር ምንም አይሰራም። ምክንያቱም የሚቻለም ጊዜያው ነች ምድራችን። እንደዛ ለማለት ሞክሬ ነው። ሀይሚዬና ብሩክ የምንወዳቸው ሁልጊዜ ስለ እነሱ ብናወራ የማንጠግበው በጣም እንሳሳላቸው ልጆች። እንግዲህ ቡታጅራ ገብተዋል። ተለያይተን ገባን ነው የሚሉት። የእነሱ ነገር እንግዲህ አንዳንዴ ግራ ይገባል። ያው ሀይሚ የሰጠችው ምክንያት ነገሮች አናደውኝ ነው ብሏል። ሀይሚ የእኛም ተናዳለናል፣ አንቺ ብቻ አይደለሽም። እኔ ቪዲዮም ከሰራው በኋላ የልጁን አነጋገር አናዱኛል። ምክንያቱም አንቺ እናንተ ያልተናገራችሁት ነገር ለእኔ የገባኝ ነገር የልጁ አነጋገሮች አሁንም ደግሜ እላለሁኝ፣ ትላንትና በተናገራቸው ነገሮች ውስጥ ንግግሮቹ ያናደዱኝ ነገር አለ። ምክንያቱም ሀይሚን አይገልጻትም አንችንም ለማስተማር ነው ብሏታል። በዛ ላይ አንቺንም ለማስተማር ነው። ምክንያቱም ስትጥር የሆነ ነገር ስትጠቂ በይሉኝታና በመፍራት ይሉኝታ ይዞሽ ምንም ነገር ማድረግ የለብሽም አንቺ የብሩክና የብሩክ ብቻ ነሽ የሚል አማርኛዎች ተናግራለች። ይህ ማለት በአንዳንድ ሰዎች አእምሮ ውስጥ ምን ተክሏል? ሀይሚ ለሁሉ ነገር እሺ ፈቃደኛ ነች የሚለውን ነገር ተክሏል። ምክንያቱም ሲከራከሩበት አንዳንድ ልጆችም ሀሳብ ሲሰጡበት ስላየው ነው የተለያየ ባጋጠመኝ ብዙንም ባልከታተል ብዙ ጊዜም ባይኖረኝም ግን አንዳንድ ሰዎች እየተከራከሩ እየተነጋገሩበት እየተከራከሩበት አንደኛው አንደኛው ማብራሪያ ይኖረዋል፣ ሌላው ደግሞ እያብራራ እንደዚህ አይነት ነገሮችን ሰምቼ ነው ያው የተጠቀማቸው ቃላቶች ትክክል አደለም፣ ግን እሷም ዛሬ ከእሱ ጋር ያልጨረስኩት ነገር አለ ብላለች። ይህን ያለችበት ምክንያት እንደኔ ሲመስለኝ ይሄ ፕራንክ ከአመት ባሉ በኋላ ክፍል ሁለት ሊቀጥል ይችላል ብዬ አስባለሁ። እንግዲህ ይሄ ስራ አደለ ስራ እኮ ነው። በቃ ያው የነሱ ነው። ግን እኮ ብዙ ብዛት ሀይሚና ብሩክ ፕራንክ ሲሰሩ ብዙዎቻችን አንደሰትም። የሚሰሩትን በጣም አደገኛ የሆነ ፕራንክ ነው። ደግሞ ስለምንወዳቸው ስለምንፈራ ይሁን አላቅም፣ በጣም አንወድም። እናገንባቸዋለን ነገሮችን ግን ብዙዎቹ አሁን ይህንን እየሰሩ ነው። የትም ቦታ ብትሄዱ ብጥብጥ አለ። መበጣበጥ የሌለባቸው ወቅት ነው። አሁን ግን የትኛውን ቤት ስትገቡ የምታዩት ያው ረብሻ ነገር ነው የምናየው። አንዳንዶቹ ያው ሰላማዊ ነገር እናያለን፣ ግን ረብሻ ሲሆንም ደስ ይላል። በፍቅርም ሲመጡ ደግሞ ደስ ይለናል። ረብሻም ሲሆን ሰው ያንን ነገር ለማየት ይጓጓል። እንደዛ አሁን ዛሬም ጫፍጫፉን አይቻለሁኝ እንግዲህ ጽጌና ዳኒም ተያይዘዋል ዛሬ በዱባይ ውስጥ ያው እሱ ሌላ ሴት ይዞ መጥቶ የእሷን ንዴት ለማየት እሱ ደግሞ እሷ ደግሞ ከሌላ ሰው ጋር መጥቶ ያው እንደዚህ ለስራ ነው እንግዲህ። እዛም ሆነው ስራ መስራታቸውን አላቆሙም፣ እየሞከሩ ነው። ግን እነዚህ ሰዎች በአጠቃላይ ምድር ላይ አብረው እዛ ሲኖሩ እኛ በቪዲዮ ስለምናያቸው ነው እንጂ ሁሉም ሰላም ናቸው። ምንም ማሰብ የለብንም። ሀይሚና ብሩክም ልናናገራቸው እንኳን ብንፈልግ እነሱ አንድ ነገር ከጀመሩ አይናገሩም ያንን ነገር እስከሚዘጉት ድረስ ማንንም ሰው አናገሩም። እንደው በአይኖቻቸው አይተዋቸው እዛ ጎረቤት ካልሆኑ በስተቀር ነው እንጂ ማንም ሰው ነገረኝ በዚህ ጋር ሰማሁ የሚል ሰው ውሸታም። ማንንም ሰው አናገሩም እና ዋናው ሰላም መሆናቸው ነው። ዛሬ አብረው መምጣታቸው እሱም እሷን ስለተረዳት ሀይሚዬም ደግሞ እሱን ስለተረዳችው የእሷን ሀሳብ ደግሞ የእሷን ንዴት እሷ ምን እንደተሰማት ደግሞ ብሩክ ስለተረዳት መስማማታቸው ይሁን ዓመት ባል ነው። በሳቅ በፈገግታ አብረው ነገሮችን ያሳልፉና ከዛ በኋላ ደግሞ ያለውን እግዚአብሔር ያውቃል። እንግዲህ ያው የልጁንም ቻይናን ለማሳደግ ሊሆን ይችላል። አሁን ደግሞ በጋራ ነው ሲሰራ። የውት ሰዎችም እየተጣመሩ ነው መጣመር ያለባቸው እንድና ሴት ሆነው እየተጣመሩ ይሰራሉ። ግማሾቹ ደግሞ በጋራ ይሰራሉ። እንደዛ ነው። በጋራም እያደጉ ያሉ ሰዎች አሉ። እና እኔ ሰላሙን ያምጣላቸው ለሁሉም፣ ይስሩ ስራ ብለው ከያዙት ይስሩና ደግሞ ሌላ ደግሞ ጎን ለጎን እግዚአብሔር እንጀራ ይስጣቸው ነው ምለው ያንን ነው ሙሉ። መበሳጨት፣ መጣላት ምንም አይሰራም። በእርግጥ እነሱ እንደተናገሩት ብዙ ሊያጣላን ያለ በቃ አስተሚ ግራ አስተሚ ገባን በቃኛን መለያየት አለብን እስተምንል ድረስ የተለያየ እጅበኛ ጣልቃ ይገባል ብለዋል። እኔ እንደዚሁ በገሃዱም ሳይ አይቻለውኝ። አሁን እውነቱ ነው። ዛሬ ምን አድርግ ነው የምትሉኝ? ከዚህ በላይ እኔ እኮ ለእሷ ብዬ ብዙ ቻንሶች፣ ብዙ የማድረግ የምችለውን ነገር ሁሉ ትቻለሁ። ካለሷ አልሄድም ብዬ እንደውም በሷ እና በእኔ ባንክል በተፈጠረው ነገር ውጭ ሁሉ ልሄድ ሳናውቀው ሰው ሊያጣላን ብሎ ውጭ ሀገር ሁሉ ለብቻ ሄጄ ለመኖር ሁሉ እቅድ ነበር። ለእሷ ብዙ ነገር ሳደርግ እያያችሁ ምን አድርግ ነው የምትሉኝ ብለዋል እነሱ። ግን ለምን ወቶ መልስ እንደሚሰጡን እንጃ እኛ መልስ እንዳይሰጡ በተለያየ አቅጣጫ ነግረናቸዋል። ግን ሰዎች ለምን እሱንም ወገን እየሆናችሁ ሀይሚንም ወገን እየሆናችሁ ለምን እንደምትናገራቸው አላቅም። ብዙዎቻቸው እየተጣሉ እየተታረቁም ብዙ ነገሮችን ይሰራሉ። በዛ ላይ ደግሞ እነሱ በጣም ሰላም አጥተናል በሰዎች አማካኝነት ሰው በኛ ህይወት ውስጥ ጣልቃ እየገባብን ብለው በጣም ተማረዋል። በዚህ መሀል ደግሞ እኛ ብሩክ እንደዚህ ያደርገሃል፣ ማነች ሀይሚዬ እንደዚህ ያደርገሻል እያል የተለያየ አስተያየት እየሰጠናቸው ሆዳቸውን ባናሻከር ከኛ ላይ እና ስራቸውን ይስሩ። በቃ ምንም አላጠፋም እኮ በእንትን ስታዩ፣ ምንም አላጠፋም። ያልሰማውን ያላበራራችለትን ነገር ነው የተመለከተው፣ ድንገት የሰማው እንግዲህ። እኛ ንስማ እንደነሱ መንገድ እንሂድ ካለን ሰማ። በዛ ላይ ደግሞ ተናደደ፣ ለምን ሰማሁኝ አሁን ብሎ ይሄ ነገር ደግሞ ተፈቷል። በቃ ስለዚህ እኛ እናበረታታቸው፣ እናግዛቸው፣ እንላቸው፣ ሼር እናርግላቸው።